ብዙ ሽታው ደስ የሚል ነው። ታውቃላችሁ። ወደ ሰባት ወር ስምንት ወር ሊሆነው ነው የገዛሁት ማለት እና ግን ብዙ ሻማዎች ስለነበሩኝ እስካሁን ድረስ አልተጠቀምኩበትም የነበረ ማለት ነው። ግን ዛሬ የሆነ ደስ የሚል ነገር አለው እና እስኪ ይሄንን ሻማ ላብረው ብዬ ነው።

ወደ ሳራ ላይፍ ስታይል በሰላም መጣችሁ። አራዲስ ሰዎች ካላችሁ ለመጀመሪያ ጊዜ የምታዩ ሳራ እባላለሁ። ይሄ እንኳን ወደዚህ ቤት በሰላም መጣችሁ። እዚህ ቤት ስለ ፋሽን እንዲህ እንደምታዩት ሌክቸሪ ባግ፣ ሌክቸሪ ጫማ በጣም ሀይ ኳሊቲ የሆነ ሌክቸሪ ስለሆነ ኳሊቲ ነው ማለት ሳይሆን እወዳለሁ ደስ የሚል ነገር፣ ልብስም ከሆነ ቴክስቸሩ በጣም ኳሊቲ የሆነ ቦርሳም ከሆነ ስቲቹ፣ ግሊዙ ሁሉ ነገሩ ማለት ነው ኳሊቲ ከሆነ ሌዘሩ ወይ ደግሞ ካንቫንስ ነገር ከሆነ ጥሩ ማቴሪያል የተሰራ ነገር ደስ ይለኛል። ከብዛት ጥራት እወዳለሁኝ። እንደዚህ አይነት ነገር ማየት የምትፈልጉ ሰዎች ካላችሁ ቤታችሁንም ማሳመር ዲይ ባላችሁ አፓርትመንትም ሊሆን ይችላል ሀውስም ሊሆን ይችላል ባላችሁ ነገር የሆነ እናንተ እንደምትፈልጉት ነገር አድርጎ ማሳመር የምትወዱ ሰዎች ካላችሁ ቤቱን ሰብስክራይብ እያደረጋችሁ ቤተሰቡን እላለሁ። እናንተ ደግሞ ከኔ ጋር አይዞሽ ሳራ በርቺ እያላችሁ የምታበረቱኝ እንኳን በሰላም መጣችሁ። አሁን ክረምት እየገባ ነው። በጣም በጣም በቃ ሲዝን አሁን ነው ማለት ነው። ደስ ይለኛል። ለኛ ክሪስመስ ይመጣል። ክሪስመስ የምወደው ሲዝን ነው። ስፔሻሊ ከኢየሱስ ክርስቶስ ልደት ጋር በተያያዘ በጣም በጣም የምወደው በዓለም ነው። ደስ ይለኛል። እዚህ ያለው ቫይብ ማለት ነው። ስፔሻሊ አሜሪካ ውስጥ ከመጣው ጊዜ ጀምሮ በጣም ነው ደስ የሚለኝ። አይቱ ምኑ ምኑ ደስ ይለኛል ማለት ነው። እና ለኛ ደግሞ ደስ ይላል። የኢትዮጵያ ክሪስመስ አለ፣ የኛ ክሪስመስ አለ። ወሩ ሙሉ ነው እንግዲህ ሴሌብሬት የምናደርገው ማለት ነውና፣ ክሪስማስ ዲኮር ማድረግ በጣም እወዳለሁ። ካሉ ሲዝኖች የምወደው ክሪስማስ ነው ብዙ ጊዜ እነግራቸዋለሁኝ። እና ክረምት ላይ ደስ ይለኛል በቃ ደስ የሚል ቫይብ ነው ቤት ውስጥ ነው ብዙ ጊዜ ልጆችም ክረምት ስለሆነ ብዙ አክቲቪቲ የለም እንደምታውቁት። እና በአብዛኛው እኔ እንኳን የምኖርበት እስቴት ስኖ ምናምን ባይኖረም፣ ግን በአብዛኛው ብዙ ጊዜ ቀዝቀዛ ስለሚሆን ከትምህርት ቤት ውጪ ብዙ አክቲቪቲ የሚያደርጉበት ነገር ስለሌለ በአብዛኛው ቤታችን ውስጥ ነው የምንኖረው። ቤት ውስጥ በቃ በሻማ በምን ሞቅ ሞቅ ማድረግ በጣም ነው ደስ የሚለኝ ይህን ሲዝን ደስ የሚለኝ ከቤተሰቦች ጋር ጥሩ ጊዜ የማሳለፍበት ጊዜ ስለሆነ በጣም ደስ የሚለኝ እና ብዙ ቪዲዮዎችን ምሰራለሁ ብዬ አስባለሁኝ። ምንድን ነው ዛሬ የመጣሁበት ትልቁ ነገር እናንተን ለማመስገን ነው እና አንዳንድ ነገር አሬ እንግዲህ ታስታውሱ ከሆነ ዩቱብ እንደጀመርኩ አካባቢ አንድ ሺ ከሞላልኝ ሆርሳ ሰጣለሁ ብዬ ነበረ እና አንድ ሺህ ሞልቶ አጋጣሚ ካሊፎርኒያ አንድ እህቴ ነበረች፣ እስካሁን ድረስ ሰፖርት የምታደርገኝ እና እሷ ነበረች ብዙ ጊዜ ኮመንት ከሚያታረጉት ውስጥ አይታችሁታል። ቪዲዮ እንዶ ይዛኔ እንዳለ ስማቸውን ሁሉ አውጥቼ ነበረ ማለት ነው። እና የተወሰነም ሰው ስለነበረ እና ኮመንት ከሚያረጉት ውስጥ ወስጄ አንድ እህቴ ደረሳት እና ካሊፎርኒያ ነበር የምትኖረው አጋጣሚ ቦርሳውን ላኩላት እሷም ደርሷታል። ያ ትልቁ ነገር ምንድን ነው በቃ ደስ ይላል፣ መሰጣጠት ስለምወድ ነው። ሌላ ነገር ትልቅ ነገር አይደለም እሱ። ማይክሮኮርስ ነበረ እሱ እሱ ቤቷ ዲሊቨር ተደርጎላት። አሁን ሁለተኛ ደግሞ አምስት ሺ ሲሞላ አልኩኝና፣ እኔም እንደምታውቁኝ ኤቭሪዴይ ቪዲዮ አልሰራም ቶሎ ቶሎ በየሳምንቱም አንዳንድ የማልሰራበት ታይም አለ። በሳምንት ሁለት ቀን ለመስራት እሞክራለሁ። ብቻ ያው ባለኝ ስራ መደራረብ ያለኝ ኃላፊነት ብዛት በእኔ በስኬጁ ላይ አልመጣም፣ እና ዩቱብም ደግሞ ብዙ ጊዜ በታይማችሁ የምትመጡ ከሆነ ነው አልጎሪዝሙ ትንሽ ከፍ የሚያደርጋችሁ ማለት ነው። ዩቱብ እንዲታይለት ይፈልጋል ጉግል እንዲከፍለው ስለሚፈልግ እራሱ ቢዝነስ ነው። እና እንደዚህ አይነት ነገሮች ስላለ ያንን ስለማላደርግ ብዙ ሰዎች ሊያዩኝ አልቻሉም። እሱን ምን ማንደርስታንድ በማድረግ አምስት ሺ ሊሞላ ስላልቻለ ወዲያ ሁለት ሺ እንደሞላ ሰጥቼ ነበረ። አጋጣሚ ኢትዮጵያ የምትኖር እህቴ ነበረች። እሷም የደረሳት እስኮች ነበረ። ፎቶን ካገኘሁ ታስቀምጥላችኋል አለ። ደግሞ ሌላ ፖርሳም የኔ ኮቹ ማለት ነው። እና ይሄ አይነት ተመሳሳይ ነገር ነው እኔ መስጠት የምወደው ማለት ነው። የምወደውን ነገር ስለሆነ መስጠት የምወደው እሱን ሰጠኋት። ኢትዮጵያ ነበረች። ኢትዮጵያ ደረሳት፣ ላኩላት፣ ደርሷት። እሷም እንግዲህ እንዲሰርፖርት የምታረገኝ እህቴ ነች። አሁን ግን ክሪስማስ እየመጣ ነው። አስር ሺህ ሲሞላ ለሁለት እህቶቼ በጣም እኔ ደስ ያለኝም ቦርሳ መስጠት እፈልጋለሁኝ። እሱን አሳያቸዋለሁ። ወደጄ ጆሮ ጌጥ በጣም ገርሞኝ ኮናውን ሳይ እገዛለሁ። በጣም ብዙ አሉኝና ግን አላረግም። ብዙ አክሰሰሪ እገዛለሁ፣ በጣም ነው የምወደው። እና አክሰሰሪ ግን ብዙ ማድረግ አልወድም። ሰምብሬዝን ለምን እንደማስቀምጣቸው አላቅም። ግን ሳይ ምናምን መግዛት ወዳሉ ሳይ ኮ ጆሮ አስቆይ ነው የእጅ ነገር ቀለበት በጣም ብዙ ጊዜ የማደርገው እንደዛ አይነት ነገር ነው። ይሄ ዱባይ የገዛሁት ወርቅ ነው እና 22 ካራት 18 21 ምናምን ነው ማረገው ቢጫ ይሆንባቸዋል። 22 ምናምን ሲሆን በጣም ቢጫ ይሆናል። ለማንኛውም ሁለት ፖርሳዎች አዘጋጅቻለሁ ማለት ነው። 10000 ሲሞላ ነው ግን ደስታ የምሰጠው ማለት ነውና ሁላችሁም ኮሜንት፣ እንዴት ነው ኮሜንት አድርጉ። ኮመንት ካላረጋችሁ አላቃችሁ ማለት ነው። ስማችሁ ስለማይ ላይክ የሚያደረግ ሰው ስሙ አይመጣም። ስለሆነ ላይክ አድርጎ አስር ሺህ በዚህ ሁለት ወር ውስጥ እኔ በተቻለ መጠን ብዙ ቪዲዮ እሰራለሁ ብዬ አስባለሁኝ። እንደውም ወደው ሲዝንም ስለሆነ ማለት ነው። በቃ ስለ ቤት ማሳመር ብዙ ነገሮች ያ ስለ ፋሽን ምናምን እንሰራለን። የተለያየ እኔን ኦፒኒየን እንደውም ሸር አድርጋለሁ። ስለ ቤተሰብ፣ ስለ አንዳንድ ነገር፣ ስለ ትዳር እኔን ጠቀመኝ ያልኩት እናንተ እህቶች እንድትጠቀሙ ማለት ነው ለምን ከሰዎች የጠቀማቸውን ነገር መውሰድ መልካም ነው ብዬ አስባለሁኝ። እና እንደዚህ አይነት ነገሮችን እሰራለሁ፣ ቶሎ ቶሎ ለመስራት ሞክራለሁ። በጣም በመወደው ሲዝን ነው። እንደነገርኳቸው አስር ሺህ በዚህ ሁለት ወር ከገባ ለሁለት እህቶቼ ክሪስማስ ጊፍት ትሰጣለሁ ማለት ነው። እና በተቻለ መጠን እንግዲህ ለጓደኞቻችሁ እንደዚ አይነት ነገር ማየት ለሚወዱ ሰዎች እየላካችሁ እንግዲህ ሸር አድርጉ ማለት ነው፣ አስር ሺህ እንዲሞላ። አሁን ከአምስት ሺ ዘጠኝ መቶ አካባቢ ነው። አስር ሺህ ቶሎ ይሞላል ብዬ አስባለሁ። እንግዲህ በሁለት ወር ለክርስማስ መስጠት ስለፈለኩኝ ነው። አንደኛው ኮርስ እንግዲህ ይሄ ነው። በጣም የሚያምር ቶኑ፣ አያምርም? ከለሩ ምኑ ደስ ይላል። እስቲ ካሜራው እንትኑ ትንሽ ነጣ አደረገው፣ ግን ያ ትንሽ ዳርክ ነው ከምታዩት ማለት ነው። ኤልዲቲ ይላል ይሄ ብራንዱ ማለት ነው። ዲለርስ ይዘው የነበረ ብራንድ ነው። ከገዛው ትንሽ ቆየት ብሏል። ወደ ኋላ አስቀምጨው፣ እውነት ለመናገር ረስቸው ነበር። ወደኋላ አስቀምጨውና ሞዶ ግን ብዙ ቶቶ ባጎች ስላሉ ለራሴ ብዬ ገዛው ነው። ብዙ ቶቶ ባጎች ስላሉ እሸጠዋለሁ ብዬ ነበረ። ግን አሁን ደግሞ ይሄ ሀሳብ ሲመጣልኝ አንዱን ለምን ለናንተ አልሰጥም ብዬ አሰብኩኝ። ቶቶ ባግ ነው፣ በጣም ቆንጆ ነው። ማስረዘም ትችላላችሁ። በጣም ነው የሚያምረው። ያቱ እነዚህ ሌግጀሪ ባጎች ያለው አይደለ፣ ዱፕ ነው። ፖርሳው ራሱ ጥሩ ብራንድ ነው። ዲለርስ ነበር መሸጥ ጀምረው ነበር፣ አሁን አካባቢ ግን ያቆሙ መሰለ። ከነሱ ነው የገዛሁ ማለት ነው። ከዲለርስ ሬግላር ፕራይሱ 2980 ይላል። አይ ቲንክ ሴል ላይ ነው የገዛሁ። ትንሽ ቆየት ብሏል ብያችኋለሁ፣ ግን ነፍቸዋል። አቅም ወደ ጀርባ የተቀመጣ አይቲንግ አመት ምናምን ሊሆነው ይችላል። ግን የእነዚህም ቦርሳ አንድ አለኝ እኔ አሳያችኋለሁ። እንደ ክላች ነገር ደስት ባግ አብሮ ይመጣል። የሚያምር ደስት ባግ አላቸው። ፒንክ አያችሁት? ኤልቲ ይላል ደስት ባጉ። ውስጡም እንደዚሁ በዚህ በደስት ባጉ አይነት ከለም ነው ውስጡ ማለት ነው። ጨርቅ ነው። ኪስ እዚህ ጋር አለ። እዚህ ጋር ብራንዱ አለ። በጣም ያምራል። ቆንጆ አማውንት ይይዛል ኪስ አለው። በዚህኛው ዚፕ ያለውና ኪስም አለው ማለት ነው። ደስ የሚል ቶቶ ባግ ነው። ብዙ ጊዜ ቶቶ ባጎች ደግሞ በአብዛኛው ክፍት ናቸው አይደለም? እንደዚህ አይነት ባጎች ግን ይሄኛው ዚፕ አለው፣ እቃችሁ እንዳይወጣ ያደርጋል ማለት ነው። በጣም ደስ ይላል። በጣም ብዙ ኔቨርፉል ምናምን አለኝ እንደዚህ ባግ። የተለያዩ ቶቶ ባጎች አሉ። በአብዛኛው እንደዚህ ዚፕ የላቸው። አያችሁት ዚፕ አለው እና በጣም ነው ዲዛይን የሚያምረው ራሱ ማለት ነው። ስፔሻሊ ፋሽን ሆኗል ከነከለሩ ማለት ነው። እንደዚህ አይነት እና በጣም ያምራል። ጥሩ አማውንት የሚይዝ ነው። አይ ቲንክ ፖርሳውም ራሱ አንድ ክላች አለኝ፣ እሱን አሳያችሁ ለረጅም ጊዜ የተጠቀምኩበት እሱ። እንግዲህ በጣም ኳሊቲው አሪፍ ነው። ሲያዩት ይህም በጣም ቆንጆ ይመስላል ማለት ነው። ጀምረው ለምን እንዳቆሙ አላወቅኩም ማለት ነው። ይሄ ብራንድ ግን በጣም ያምራል ክላችን ማሳያቸዋል። አንደኛው ይሄ ነው እንግዲህ ቱ ናይን ኤት ሬጉላር ፕራይሱ ነው። አይ ዶንት ኖ ስንት እንደገዛሁት አላውቅም። ግን ሴል ላይ የገዛሁት ይሄ ነው። ሌላ ሁለተኛ ማይክል ኮርስ ነው ሰሞኑን ነው ለእናንተ ነው ሻፕ ያደረግኩት ማለት ነው እሸልማለሁ ብዬ ስላሰብኩኝ። ግን ለምንድን ነው ክለሩን ያነጣብኝ ላይት አደረገው። አይ ዶንት ኖ ላይቱ በጣም ውዶች ትክክለኛውን ከለር እንድታዩት፣ ይሄኛው በጣም ላይት ሆነ፣ ድምቅ አለ። አይ ዶንት ኖ እዚህ ጋር ያለው ላይት መሰለኝ። ማታ ስለሆነ የምሰራው ላይት አለ ላይት አለው ብዬ ስላሰብኩኝ ግን ይሄንን ይመስላል። አያችሁ፣ ከውስጡ ዚፕ አለው፣ መሀሉ ላይ እዚ ጋ እና እዚ ጋ ደግሞ የሚያጣፍጥ ነገር አለው። ውስጡ ዚፕ አለው፣ እዚ ጋ እና እዚ ጋ ቁልፍ አለው። እንደዚህ ትዘጉታላችሁ። ጥሩም ማውንት ሚዝ ነው። እዚህና እዚህ ጋር ዲሪንግ አለው ከፈለጋችሁ ታፕ ሃንድል ማረት ትችላላችሁ። ከፈለጋችሁ ደግሞ ይሄው ሾልደር ባግ ምናምን አድርጋችሁ ስትራፕ ስላለ ማለት ነው እዚህ ጋ ታደርጉታላችሁ። ይህንን ይመስላል። በጣም የሚያምር ቆንጆ ሌዘር አይፎርስ ፎርሳ ነው። ሃርድዌሩ ሲልቨር ነው። ሲልቨር ደግሞ ከዚህ ከብሉ ከለር ጋር በጣም ሄዶ አይቼዋለሁ። እዚህ ጋ በጣም ያምራል። ደስ ይላል። ሌዘሩም ራሱ ለስለስ ያለ ሌዘር ነው ጥሩ ማውንት የሚይዘላችሁ አይነት ቦርሳ ነው ማለት ነው። ዲዛይኑ ይሄንን ይመስላል የኔ አለኝ። እኔ በጣም ስለወደድኩት የገዛሁት በዚህ ከለር ማለት ነው። እንግዲህ እኔ የምወደው ነገር ነው ለሰው መስጠት፣ የምወደው ብያችኋለሁ። አያችሁት? ይሄንን ይሄ ከለር ስለሌለኝ፣ ያ ይሄን ከለር ለኔ ገዝቻለሁ። ይሄ ደግሞ ለአንድ ሰው እሰጣለሁ ብዬ ነው ለናንተ የገዛሁት ማለት ነው። ባለፈው ሲሄድ ማይክሮፎን ይሄን ይመስላል። ስላል እንግዲህ ወዶች ይሄ ለቤተሰቦቻችሁ፣ ለጓደኞቻችሁ፣ ለሚወዱ ሰዎች ሸር እያደረጋችሁ ሰብስክራይበሬ ቴን ታውዘንድ ሲሆን እሰጣቸዋለሁ ማለት ነው። ለአንድ እህቴ እልካለሁ ማለት ነው። እና እሱን ለማለት ነው የመጣውት። ሌላው እስኪ አሁን የሚቀጥለው ቪዲዮ ላይ ክሪስመስ ዲኮሩን አሁን መጀመር እፈልጋለሁ። በቃ በቃ ሰም ሪዝን የ የፎል ዲኮሬን አንዘቼ ማለት ነው። የክሪስማስ ዲኮር አዲስ ክሪስማስ ትሪ ገዝቻለሁ ማለት ነው ወዶቼ። እና ሴታፕ ታደርገው አሳያችኋለሁ። ማርኮን ጭቅጭቅ ያደረገ ብዙ ጊዜ ቤት የምናዘጋጀው የምናጸደው ምናምን እናጸዳው ከማርኮን ጋር ነው። በጣም ማርኮ የሚረዳኝ ማለት ነውና መቼ ነው የምናዘጋጀው፣ መቼ ነው ክሪስማስ ትሪውን ሴታፕ የምናደርገው እያለኝ የጨቀጨቀኝ ነው ማለት። ቤቴ እንግዲህ ጠበብ ያለ ስለሆነ አይታችሁታል፣ ወደ ፕሌሱ አካባቢ ትንሽ ጠበብ ያለ ነው እና ስለሆነ ማጨናነቅ አልፈለግም። ካውቾችም ትልልቅ ስለሆኑ ትቀንጭን ነው ሁልጊዜ ማድረገው ማለት ነው። ድሮ የምጠቀምበት በጣም ቀንጭን ነበረች። ታቋታላችሁ ያችን በቃ ሙሴም ሲያየት ሁሉም ሰው ሳያት ረች ነገር ቀጠነች ጣያት ያላለኝ ሰው የለም። እቤት የሚመጣ ሰው ማለት ነው። ቤተሰቦቼ አሁን ክሪስትማስ ስበፊት አረግ ነበር። የሆነ ሰዓት ላይ ደግሞ ክሪስትማስ ትሪ ቅቤ ማድረግ ላቆም ብቻ እንደዚ የሆነ ሰዓት ላይ ተወዛግቤ ነበር። በኋላ ሳስበው ግን አይ ዶንት ቲንክ ክሪስማስ ትሪ ከምንም ነገር ጋር የሚያገናኘው ነገር የለም ብዬ ብዙ ነገሮችን አንብቤ አንደርስታንድ ሳደርግ አይ ችግር የለውም ብዬ በመወሰን ክሪስማስ ትሪ ማድረግ እንዳለብኝ አሰብኩት። የመጀመሪያ የነበረኝ ጣልኩት፣ በጣም ቆንጆ ነበር። ከዛ በኋላ ተወዛግቤም ስለነበረ ነውና አሁን እሷን ጣልኩኝና ቀጠን ያለች አማዞን ላይ ነው የገዛኋት። ሊንኩን ማብራሪያ አስቀምጥላችኋለሁ። የዛን ቀን ስሰራ በጣም በጣም ነው የሚያምሩ ገና ሴት አፕ አላረግ ነው ባክሱን አልከፈት ነውም ግን በቪዲዮም ሳይ ሪቪውንም አይቼ ምን ብዬ በጣም ነው የሚያምረው፣ ማለት ነው በቪዲዮ ላይ ያየሁት። ለኔም ትንሽ ስፔስ ላለው ሰው ረጅም ነው ግን ቀጠን ያለ ፈልግ ስለነበረ እንደምፈልገው ዓይነት ነው ኦርደር ያደረኩት እሱን። እንግዲህ ነው ክሪስማስ ሴትአፕ ነው ማድረግ የሚቀጥለው ቪዲዮ ማለት ነውና ይኸው በጣም ቸኩያለሁ። እንግዲህ ቤቶችን በማሳመር ምናምን ደስ ይለኛል። እንደነገርኳችሁ ይሄ ወቅት ለዛ ነው። ቆይ አንዴ ደግሞ ለክሪስማስ ባለፈው ከሰራሁት ቪዲዮ የተወሰነ አዳድርግ ያለው ማለት ነው። እሱንም ዛሬ ያሳያችኋለሁኝ። ሌላው እንግዲህ ይሄንን ዲየር ሌሎችም አሉኝ ማለት ነው እና እኔ ክሪስማስ ታይም አዳዲስ እቃ ሁል ጊዜ አልገዛም ማለት ግን የተወሰነ አድ አረጋለሁ እና እንደውም ለመግዛት አስቤም አልነበረም ግን ሮዝ ነው የገዛሁት በጣም ትልቅ ነው። ሌላ ቦታ ሆም ጉድ አት ሆም ኮምፔር ሳረገው ቲጄ ማክስም አይቸው ነበረ ግን ከዚህ አነስ ያለ ፕራይሱ ራሱ ውድ ነው ከዚህ ማለት ነው። በጣም ትንሹ በጣም አነስ ያለው ማለት ነው። ይህ ግን በጣም ትልቅ ነው እንደምታዩት። ግን ዩዥዋሊ ብዙ ጊዜ ሮዝ አይገኝም እ ስታገኙ ርካሽ ነው ቆንጆ ነገር አንዳንዴ አታገኙም። እና አያችሁ 2199 ሁለት ነው የገዛሁት። ሳይዙ ግን እንዴት ትልቅ እንደሆነ በጣም ትልቅ ነው። በጣም ነው የሚያምረው። እንግዲህ ይህንን አድ ለማድረግ አረው ነው የቱ ጋር እንደማደርገው እንግዲህ ከኔ ጋር ታዩት አላችሁ ክሪስማስ ዲኮር ዲኮርስ፣ ግን በጣም ነው የሚያምረው። በጣም ትልቅ ነው ሳይዙ ማለት ነው። በዚህ ሳይዝ በጣም ውድ ነው ፕሮባብሊ 29 ኦር 39 ነው፣ ተለቅ ያለ ነው ማለት ነው ያየሁት ማለት። ይሄ ግን 21 ከ99 ነው። እስኪ ሮዝ በብዛት እየሄዳችሁ ቼክ አድርጎ ሁልጊዜ እንደምላችሁ መንደይ መንደይ ነው ስታክ የሚያደርጉት። ግን ብዙ ጊዜ እንደዚህ አይነት እቃዎች በጣም ሰው ስለሚያሳምር አሁን አሜሪካ ውስጥ በጣም ሰው ሁሉም ሰው ስፔሻሊ ክረምት ላይ ክሪስመስ ምናምን ነገር በደንብ ነው ዲኮር የሚያደርገው ቢቱ ውስጡ ማለት ነው። እና ስለሆነ ቶሎ ነው የሚያልቀው እንደዚ አይነት እቃ ማለት ነው። እንደገና ፕራይስም ይጨምራሉ። ልክ በአሉ አሁን ገና ስለሆነ ነው እንግዲህ በዚህ ፕራይስ ያገኘሁት ማለት ነው። ፈላጊው ስለሚበዛ ፕራይሱን ኢንክሬዝ ያደረጉታል። ከዛ ውጭ ደግሞ ምንድነው ልክ ክሪስማስ ካለፈ በኋላ ደግሞ 50 ፐርሰንት፣ 60 ፐርሰንት እያሉ ይሸጣሉ ካገኛችሁት ማለት ነው። ዩግሊ ግን የክሪስትማስ እቃት ሁሉ ነው የሚያልቀው። ብዙ ሰው ማዘጋጅ ክረምት ላይ ቤቱ ሰው መውጣት ስለማይፈልግ አሁን አሁን በቃ ኢንስታግራሙንም ፌስቡክ፣ ቲክታክንም እያየ ሰው በጣም ነው ቤቱን ሰው የሚያሳምረው ማለት ነው። እና የቤት እቃዎች በጣም እንደዚህ ማስዋቢያዎች ነገር ተወደዋል ማለት ነው። ቀደም ብላችሁ ብትገዙ የተሻለ ነው። ሌላ እንግዲህ ይህን ደግሞ በርሊንግተን ነው የገዛሁት። ቆይላ ላሳያችሁ። ግሊደር ስላለው በፕላስቲክ አድርጌዋለሁ ማለት ነው። የሆነ በቃ የሚብለቀረቀው ነገር ኤቭሪ ወድ ስለሚሆን ተፋፍኜ ነው ማስቀምጠው ማለት ነው፣ እስኪደርስ ድረስ። በጣም ነው የምታምረው። አንድ ሁለት ነበር የፈለግኩት ግን ያገኘኋት አንድ ነች። አያችሁት? ፒንክ ጎልድ እና ነጭ ነው። በጣም ነው የሚያምረው። ሸክላ ነገር ነው። በጣም ነው የሚያምረው። ሳይዙም ደስ ይላል። ፒንክ ነገር በሬ መግቢያ አካባቢ ወንበሯን ፒንክ ስለሆነች ፒንክ ጌጣጌጦችን አስቀምጣለሁ ብዙ ጊዜ ማለት ነው። ቤቴን ስታዩት መግቢያው ላይ ፒንክ ነገር አድርጌያለሁ። ሰሰንም ስለምትወድ ማለት ነው ሁላችሁ ስምና ፒንክ ከለር ስለምትወድ ለእሷ ብዬ ሴታፕ ለማድረግ ወንበሩንም ፒንክ ነው የገዛሁት ማለት ነው። እና ከዛ ጊዜ ጀምሮ ፒንክ የሆኑ እቃዎች ናቸው በአብዛኛው። ክርስማስ ዲኮር፣ የምንም ነገር ዲኮር ሲሆን፣ ለፎል ዲኮርም ሲሆን፣ ለሳመርም የሆነ ፒንክ ነገር ያለው አስቀምጣለሁ እና አድ ለማድረግ አሉኝ ግን ከነሱ ጋር አድ ለማድረግ ይሄንን ገዛሁት። ሳይ ማለት የመግዛት ሀሳቡ እንዶ አልነበረኝም። ዋጋው ስንት ነው? ትወብ ና ይና በርሊንግተን ነው የገዛሁት። አያችሁት? እንደዚ አይነት ፕራይስ አታገኙ። ትወብ ና ይና ሳይዙ ትልቅ ነው። ፕላስቲክ ምናምን አደለም ሸክላ ነው። በጣም ነው የምታምረው። ያ ይሄንን ይመስላል። ዶቺ ይሄንን አማዞን ላይ ነው ኦርደር ያረኩት ማለት ነው። ሊንኩን አስቀምጥላችኋለሁ። እንዴት እንደወደድኩት ልነግራችሁ አልችልም። ከክሪስማስ ትሪዩ ጋር ነው። የክሪስማስ ትሪዩን ሴታፕ ሳረግ አሳያችሁ። ከዛ ጋር ነው ኦርደር ያረኩት። እንዴት እንደሚያምር ልነግራችሁ አልችልም። ዝም ብዬ ሳየው ደስ አለኝና፣ እንደዚህ ነው የሚመጣው። አያችሁት? ምንም በፓክት ተደርጎ እንደዚህ ሪቫን ሰርተው አሳምረው ነው የሚያመጡት እንዴት ደስ እንደሚልና አበባኗን ትከፍታላችሁ። ምን እንደሆነ እስኪገምቱ ኮመንት ላይ ጻፉ። ምን እንደሆነ ማለት ልክ እንደዚህ አድርገው ነው የሚያመጡት የሚያመጡት አያችሁት፣ እንዴት እንደሚያምር አበባ ነው። በጣም ደስ ይላል። የሚቆይ አበባ ነው። ሪል አበባ ነው። አንዳንድ ነገር አድረው ነው ጨምረውበታል መሰለኝ፣ ግን አበባ ነው ነው የሚለው ትክክለኛ አበባ ነው። እንደዚህ ነው የሚመጣ፣ የተለያየ ዲዛይን አለው። እኔ ባትሪ አስገብቼበታለሁ ማለት ነው። አንዴ ዳት ቆይ። ኦኬ እኔ በጣም ደስ አለኝ። አስተሻሸገው አያችሁት እንዴት እንደሚያምር። በሰርክል አለ እንደዚህ ረደም ያለም አለ ማለት ነው። እና እንደዚህ እንደዚህም ደግሞ ሰርክል የሆናለ ታዩታላችሁ። እኔ ግን ሰርክሉን ወደድኩት። እንትኑን ባትሪ አድርጌበት ነው። ከነባትሪው አይደለም የመጣው። እስኪ ባትሪ ባረግበት ምን ይመስላል ብዬ ነው። አያችሁት እንዴት እንደሚያምር። ቤት ውስጥ በጣም ነው የሚያምረው እውነት ለመናገር ማለት ነው። በቃ እንደዚህ ትንሽ ነች፣ አነስ ያለች ነች ይክንተው ትንሽ እንደሆነች ማለት ነው። ሳይዝም የሚኖራቸው ሆናል። እኔ ይህን ነው ኦርደር ያደረኩ። እስኪ ሳይዙንም አይላችኋለ ወይ እናንተ እዩት። እች ግን አነስ ያለች ነች፣ ግን የሆነች ቦታ ለማስቀመጥ በጣም ደስ ይላል። ትክክለኛ አበባ ነው፣ እንዲህ ስትነኩት የሆነ ነገር አድ አድርገውበታል ይህ ነገር ጎልድ ነገር ወደ ነው ምን እንደሆነ። እዚህ ጋር ጨርቅ ትንሽ አድርገውበታል እንጂ እንዳለ ፍላወር ነው። ይህን ፍላወር ነው። ፍሬሽ ፍላወር ነው። ሶስት አመት ምናምን ይቆያል። እና ፕራይሱ ደግሞ በጣም አፎርደብል ነው ከሌሎቹ። እዚህ ምናምን ክሎዚታችሁ ውስጥ ማስቀመጥ ከፈለጋችሁ ለሰው ጊፍት መስጠት ከፈለጋችሁ፣ ይሄ ለራሴ የሰጠሁት ጊፍት ነው። ደስ ይለኛል። በቃ እንደዚህ አይነት ነገር አሁን ዊንተር ስለሆነ ዊንተር ስለሚሆን ዲዲናአይነት ነገር ቤቶች ማሳመር የሆነ ኦፊሴ ላይ ቁጭ ማድረግ ምናምን እወዳለሁኝ እና ይመስላል እንዴት እንደወደድኳት ልነግራችሁ አልችልም። ያ ብዙ ቦርሳዎች ለግዠሪ ባጎች የተወሰነ አድ አድርጊያለሁ። ከዚህ በፊት አሳይቻችኋለሁ፣ ግን አሁን አሁን ለግዠሪ ባግ አምባክስ ማድረግ አልፈለኩም። በጣም ብዙዎቻችሁ መጣችኋል ለግዠሪ ባግ አብረን አምባክስ ስናደርግ። ግን ምን ያህል ፖርሳይ እንደሚይዝ አሳያችኋለሁ። ለምን አሁን ባለው የኑሮ ውድነት አንዳንድ ነገሮች አንዳንዶቹ ሰዎች ደግሞ የሚረዱኝ በቃ ፖርሳው መግዛት አለባችሁ እንደምል ነው። እና እኔ ብዙ ነገር በፕላን ነው የምኖረው፣ እና ሰዎችን ደግሞ ያለ ፕላን በዛ ወይ እየገፋቸው ስለሆነ ብዬ ስላሰቡ ሁላችሁን ማለት ሳይሆን አንዳንድ ሰዎች በቃ እኔ እንደዚህ ማድረግ እፈልግ ነበረ፣ ግን በዚህ ወጥቶ ምናምን ብዙ ጊዜ የሚያጋጥመኝ እሱ ስለሆነ ምንድን ነው አምባክስ ማድረግ አይ ቲንክ እኔም አምባክስ ሰዎች ሲያረጉ በጣም የምወደው ነገር ከሆነ ለምን አልገዛውም? እንደዛ የመገፋፋት ነገር የምወደው ነገር በፕላኔ ነው ማደርገው ስለሆነ ያ ቦርሳዎች እየገዙ አምባክስ ከማረጋቸው፣ ግን በየቀኑ የቀን ቦርሳዎችን ሳደርግና አንዳንዴ ሪቪው አድርግላችኋለሁ ብዬ አስባለሁኝና ለዛ ነው አምባክስ ማድረግ ብዙ ጨማመር ያለውኝ ማለት ነው። የምፈልጋቸውን አይነት ግን አምባክስ ማድረጉ ትንሽ ከበደኛ አይደው ነው ስፔሻል ሌግጀሪ ነገር ሲሆን ማለት ነው አሁን ባለው ሁኔታ ይህ ነው ጥሩ ነገር መውደድ አሮን መጥፎ ነው ብዬ አላስብም። ፕላን የምታረጉ ከሆነ ማለት ነው ዝም ብላችሁ እኔ ብዙ ጊዜ ሰዎች ከኔ በላይ ስፔንድ የሚያደርጉ ሰዎች እንግዲህ ብዙ እቃ የሚገዙ ሰዎች አሁን ርካሽ ስለሆነ መቶ ብር ሀምሳ ብር ስልሳ ብር ስለሆነ ስኪ ሁለት ሶስት ልግዛ ምናምን እያሉ ብዙ ጊዜ ብዙ እቃ የሚገዙ ሰዎች ናቸው። ከኔ በላይ ገንዘባቸውን ወስት የሚያደርጉ ብዬ ነው ማስበው እኔ በጣም ኳሊቲ የሆነ ነገር እገዛለሁኝ መወደውን ማለት ነው። እና ይችላል ብዬ የማስበው ነገር ለግዠሪ ስለሆነ ኳሊቲ ነው ማለት አይደለም። በጣም ብዙ ኮሾ አሁን አሁን በጣም እነዚህ ለግዠሪ ቦርሳዎች የምትሏቸውም ራሱ አሁን እኔ ቫንቴጅ በብዛት መግዛት የጀመርኩት አንዳንዶቹ በጣም ኳሊቲያቸው ዝም ብሎ ከገንዘባቸው ጋር ማይሄድ ስለሆነ ነው። እና ግን ኳሊቲ ያለው ነገር ካገኘው ግን አሮ ማይንድ ውድም ቢሆን መወደውን ነገር መግዛት ግን በፕላኔ ነው የማደርገው። በየጊዜው መግዛት አልፈልግም ማለት ነው እና ከራሴ ጋር ከምሰራው ከሌን ገቢ ጋር ከኑሮዬ ጋር የሚሄድ ነው የማደርገው ስለሆነ በየጊዜው እንደዚህ አምባክስ ምናምን ሳረግ ደስ ይላል። ግን እስኪ ልቀን ስፔሻል ልግጀሪ ባግ ምናምን ከሆነ ሁሉም ሰው አፎርድ የሚያደረገው ነገር ስላልሆነ ያንን ነገር ማድረግ ትንሽ ስለከበደኝ ነው። ፖርሳይ አድርጌያለሁ፣ ግን አሳያቸዋለሁ። እንደዚህ የቀን ፖርሳይ በምን ሰዓት ባይዘው የቀን ፖርሳይ እኔ ዛሬን አላሳያቸውም። እንዴት እንደሚሳካ እያመቻመቻ ያሳያቸዋልና ወዶች፣ ውዶች። የሰው የአፉን ፍሬ ነው የሚበላው። ፎከስ ጥሩ ነገር ላይ አድርጉ፣ ባድ ነገር ና ውዶች። ሌላው ጫማዬ፣ ውይ እንዴት አድርጌ እንደማሳያቸው አላውቅም። ወደዛ ፎቶ አደረገውና በስመ አብ! እንዴት ይሄ በቃ ብር አውጥቼ ይሄ ኤልቪ ቡትስ ነው። ግን አሁን ሊቪቶን ዌብሳይት ላይ አይሸጥም ማለት ነው። ግን ሪል ሪል ታገኙታላችሁ። ያ ፋሽን ፋይል የተለያዩ ቦታዎች የሚሸጥበት ታገኙታላችሁ። እውነት ለመናገር ክረምት ላይ እንደዚህ አይነት ቡትስ የምትወዱ ከሆነ በጣም ኮምፎርተብል ለረጅም ጊዜን ያደረኩት ነግሬያቸዋለሁ። ከዚህ በፊት ኢትዮጵያ የዛሬ ወር አካባቢ የሄድኩ ጊዜ አንድ ወር ሙሉ ነን ስታፕ ሁለት አራት ጫማ ይዤ እንጂ ይህም ብቻ ነው ለብሼ የመጣሁት። አንድ ቀን ሁለት ቀን የቀየርኩት ማለት ነው። እና በጣም ምቾት አለው። ስፔሻሊ ኮበልስቶ ነው አላ፣ አደለም ኮበልስቶኑ ምንም ሆነ ጫማ ወጂ ነገር ብታደርጉ ወጂ ይዤ ላይ ይመቻል። አደለም ፍላትን ብታረቡ አይመችም እውነት ለመናገር ማለት ነው። ይሄ ግን ጥርስ ስላለው እንዴት እንደሚመች። ከዛ ደግሞ እዚያ ሀገር ማለት ነው። ሌላው ታይቱ ታይቱን በደንብ ላሳያችሁ። ስቶኪንግ ይህንን እንትን ነው የገዛሁት ማለት ነው ከአማዞን ውዶች። ቆዳ ሰውነቴ ነው አይደለም ይመስላችሁ አይደለም። ክረምት ላይ ለመልበስ ይህ ወፍራም ነው በጣም እና ሰውነታችሁ ይመስላል። ውስጡ ጥጥ አለው ቆልፍታና፣ ይህንን ላሳያችሁ። ውስጡ ጥጥ ነገር ነው ሰውነታችሁ ይመስላል፣ ግን ላሳያችሁ አያችሁት? ጥጥ አለው ውስጡ ማለት ነው፣ እና በጣም ወፍራም ነው። ክረምት ላይ በቃ በሰውነታችሁ ማለት ያላችሁ ይመስላል። እንደዚህ ስቶኪንግ ያደረጋችሁ ነው የሚመስሉ። የተለያየ ከለር አለ። ይሄ አሁን ጥቁር ስቶኪንግ አድርጌ ነው የሚመስሉ። ራሱ ቆዳይን ደግሞ የሚመስል አለ። የራሳችሁ ሰውነት ይመስላል፣ ግን ክረምት ላይ የምትፈልጉትን የሳምር ልብሳችሁን ያለ ምንም መሳቀቅ መልበስ ትችላላችሁ። በጣም ነው የሚያምረው። እውነት ለመናገር እንዴት እንደወደድኩት ልነግራችሁ አልችልም። ይሄ ማለት ነው ከስር እግራችሁ አካባቢ ላይ ስስ ነገር ነው፣ ወፍራም አይደለም። እግራችሁን በጣም እንዳይሞቃችሁም ያደርጋል እና በጣም ብዙ ነገሩ ደስ የሚል ነገር ነው። አስቀምጥላችኋለሁ። በጣም ስለተመቸኝ ነው አማዞን ላይ ማለት ነው የገዛሁት። አስቀምጥላችኋለሁኝ ሊንኩን ማለት ነው። በጣም ነው የሚያምረው። ጫማይንም እንደዚህ ቪዲዮ ላይ ያሳያችኋለሁ ዘ ሪል ሪል አለ ፋሽን ፋይል አለ የተለያየ ቦታ ላይ ጉግል አድርጋችሁ እዩት ታገኙታላችሁ። ጫማው ማለት ነው። አሁን ክሌ ቢሆን ስቶር አይሸጥም፣ ግን ብራንድ ኒው የሆነ ሰዎች ሳይጠቀሙበት አንዳንዴ የሚሸጡ ሰዎች አሉ ፕሪላብ ላይ ማለት ነው አ ወይንም ደግሞ ኮንዲሽኑን አይታችሁ ግዙት ማለት ነው። ቆንጆ ኮንዲሽን ከሆነ እና በደንብ አድርጋችሁ ቤታችሁ በደንብ በሰነታይዝ አድርጉት። የሰው እግር የገባበት ሊሆን ስለሚችል ማለት ነው ጫማ ምናምን ብዙ ጊዜ ፕሪላብ አልመክርም፣ አዲስ ካልሆነ ማለት ነው። ግን አዲሶች አሉ ስለሆነ ስለ ኮንዲሽኑ ስለሚያስቀምጡት በዛ ታውቁታላችሁ ማለት ነው። ውዶች፣ እንግዲህ እስካሁን ከኔ ጋር ስለነበራችሁ በጣም አመሰግናለሁ። ላይክ አድርጉ፣ ሼር አድርጉ፣ ኮመንት አድርጉ እና እንደዚህ ነገሮችን የሚወዱ ሰዎችን እንዲያዩት አድርጉ። አበረታቱኝ ቦርሳም እንድጣን ሁለት እህቶቼ እንዲሸለሙ አድርጉላል። እስካሁን ድረስ ከኔ ጋር ስለነበራችሁ ባለንም በሌለ ነገር ሁሉ እግዚአብሔርና አመስጋኝ እንሆንላለሁ። በሚቀጥለው ጊዜ እስክንገናኝ ቸርን ሰንብት ባይ